በቀል በቀለኛውን ያጠፋዋል በሚል ርዕስ የተጻፈው የፓስተር ጻድቁ አብዱ መጽሐፍ ተመርቆ ለንባብ በቃ። ከውጭ የናይጄሪያ እርሻ ሚኒስቴር ለሀገሪቱ የምግብ ዋስትና ሰራተኞቹ ጾምና ጸሎት እንዲያደርጉ ጥሪ አቀረበ። ሰላም የተወደዳችሁ ወደ ሕይወት ቲቪ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆይታ የማደርገው እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ከመልቲፕሊኬሽን ኔትወርክ ሚኒስትሪ ጋር በመተባበር ክርስቲያን ተከላ መሰረታውያን ላይ ትኩረት ያደረገ ስልጠና ለቤተ እምነት መሪዎች ሰጠ። ባልደረባችን ጽጌ ይልዳለሙ ተጨማሪ አላት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከመልቲፕሊኬሽን ኔትወርክ ሚኒስትሪ ጋር በመተባበር የቤተ ክርስቲያን ተከላ መሰረታውያን ላይ ለ50 የቤተ እምነት መሪዎች ስልጠና ሰጠ። ስልጠናው በሳሩ ማሪያ ሆቴል ከሰኔ 2 እስከ 3 2017 ዓ ም ለሁለት ተከታታይ ቀናት የተሰጠ ሲሆን ጤናማ ቤተ ክርስቲያንም የመትከል ስልቶችን፣ በእግዚአብሔር ቃል የተመሰረተ ደቀ መዝሙር ማፍራት እንዲሁም የአገልጋይና የአገልግሎት ጤናማነትን የመመዘን አስፈላጊነት በሚሉ ርዕሶች ነበር ተሰጠው። ከዚህ ባለፈ ስልጠናው የወሰዱ የቤተ እምነት መሪዎች ሌሎችን ማሰልጠን እንዲችሉ የማሰልጠኛ ሞዴል ተሰጥቷል። በቀጣይም ካውንስሉ የቤተ ክርስቲያን ተከላና ደቀ መዝሙርነት ማፍራት ላይ የቤተ እምነቶች አገልግሎት ከማገዝ አኳያ በማዘጋጀት እንደሚሰራ ተገልጿል። መረጃውን ከካውንስሉ የሚዲያ ክፍል አገኘ ነው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የሃይማኖት መሪዎች ለዘላቂ ሰላም ያላቸው ሚና ላይ ትኩረት ያደረገ ስልጠና ሰጠ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የጋራ ተነሳሽነት ስልታዊ ሃይማኖታዊ ተግባር ጂስራ ፕሮጀክት የሃይማኖት መሪዎች ለዘላቂ ሰላም ያላቸውን ሚና ላይ ትኩረት ያደረገ የአቅም ግንባታና የምክክር ጉባኤ በአዋሳ ከተማ አካሂዷል። በጉባኤውም የተለያዩ የሃይማኖት አባቶች፣ የመንግስት ባለድርሻ አካላት፣ የሀገር ሽማግሌዎች፣ አባ ገዳዎች፣ ሰላም ላይ የሚሰሩ የተለያዩ ባለድርሻ አካላት የሃይማኖት መሪዎች ለዘላቂ ሰላም ያላቸውን ሚና ላይ ለመምከር ተገኝተዋል። በምክክሩም በመድረኩ የተገኙት እንግዶ ሰዎች ከአላባ፣ ሻሸመኒ ወራቤ፣ ስልጤ፣ ሀዋሳ ዙሪያ አካባቢ፣ ነጌሊ አርሲ ና ከምዕራብ አርሲ የመጡም ናቸው። በኮሚሽን የጋራ ተነሳሽነት ለስልታዊ ሃይማኖታዊ ተግባር ጂስራ ፕሮጀክት ማናጀር የሆኑት አቶ እንዳለ ወልደ ሰማያት የሃይማኖት መሪዎች ለዘላቂ ሰላም ያላቸው ሚና ከፍተኛ እንደሆነ ገልጸው፣ ነገር ግን ሁሉም ባለድርሻ አካላት ለሰላም ዘብ መቆምና በመጠበቅ ዘላቂ ሰላምን ማጽናት እንደሚቻል ገልጸዋል። በምክክር መድረኩ ለተሳታፊዎቹ ስለ ሰላም መከባበርና ግጭት አፈጣጥ ስልጠና የሰጡት አቶ አደነ ደቻሳ ከተወያየንና ከተከባበርን የማንፈታው ችግር የማንግባባበት ነገርም የለም ብለዋል። የሃይማኖት አባቶች፣ መሪዎች፣ ወጣቶች፣ ሴቶች ና የመንግስት ባለድርሻ አካላት ሁሉም ለዘላቂ ሰላም የበኩላቸውን ድርሻ እንዲወጡ ጥሪም አቅርበዋል። ሌላው በምክክር ጉባኤ የታደሙ የሃይማኖት አባቶች፣ የመንግስት ባለድርሻ አካላት፣ የአገር ሽማግሌዎች፣ አባ ገዳዎች ላለፉት አመታት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የጋራ ተነሳሽነት ለስልታዊ ሃይማኖታዊ ተግባር ጅስ የስራ ፕሮጀክት በተሰሩ የሰላም ግንባታ ስራዎች ሰላምን የተሻለ መግባባትን በመፍጠር ጥላቻን ማስቀረት ማስቀረትና መቀነስ መቻሉን ገልጸው፣ እንደ ሃይማኖት አባት ከስልጠናው ያገኘ ነው ትምህርትና ልምድ ወደ ማህበረሰቡ ወርደን እያስተማርን አሁን ላይ ማህበረሰባችን ስለ ሰላም ያለውን ግንዛቤ አድጎ ግጭቶችን በሰላማዊ መንገድ መፍታት ተለምዶ፣ ለዚህ ሁሉ ለውጥ ምክንያት የሆነው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ጂስራ ፕሮጀክት በተሰሩ የሰላም ግንባታ ስራዎች ነው ብለዋል። ስለዚህ የተሞክሮ ወደ ሰሜኑ የሀገራችን ክፍሎችና የጸጥታ ችግሮች ወደ አሉበት ኮሚሽኑና ባለድርሻ አካላት የማስፋፋት ስራ ተሰርቶ ሁለንተናዊ ሀገራዊ ዘላቂ ሰላም ለማምጣት ብንሰራ ሲሉ አሳስበዋል። የተጣሉቱ ታርቀው፣ የተራራቁቱ ተቀራርበው ለሰላም ስጋት የሆኑ የሰላም መሳሪያ ሆነዋል። በአጠቃላይ ሰላምና ልማት በቤተ እምነቶች ዘንድ መቀራረብም የህዝብ ለህዝብ ግንኙነት ተጠናክረው በመቀጠላቸው አሁን ከስጋት ይልቅ የሰላም አማራጮች በሁሉም ዘንድ ቅድሚያ የሚሰጠው ሆኗል የሚሆኑ በልማት ኮሚሽኑ በኩል ጂስራ ፕሮጀክት በፈጠረው የግንዛቤና የምክክር መድረኮች ስልጠናዎችና ትምህርቶች የተነሳ ነው። የሀገር አቀፍ የእናቶች ቀን በቢሾፍቱ ጨለቅላቃ ቃለ ሕይወት አጥቢያ ቤተ ክርስቲያን ተከበረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። ሰኔ 8 2017 ዓ.ም የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በቢሾፍቱ በጨለቅላቃ አጥቢያ ቤተ ክርስቲያን በተካሄደው የሀገር አቀፍ የእናቶች ቀን አከባበር ላይ ተጋባዥ እንግዳ የሆነችው እህት ቴኔሽ ፈቃዱ አንደኛ ሳሙኤል አንድን መሰረት በማድረግ ፍናና ለሀና ሳሙኤልን ለመውለድ ምክንያት ነበረች። ምክንያቱም ፍናና ሃናን ባታማራራት ኖሮ ሃና ተግታ አትጸልይም ነበር፣ በሚል ሀሳብ የእግዚአብሔርን ቃል አካፍላለች። ወንጌላዊት ሸጌ በዝማሬ አገልግላለች። በተጨማሪም ላለፉት ሁለት ወራት የእናቶች በዓል ቀን ምክንያት በማድረግ የጥልፋትና የስፌት ሙያ የሰለጠኑቶችን የስልጠና ውጤቶች የእጅ ስራዎች ለጉባኤ አቅርበው ለቤተ ክርስቲያን አገልግሎት እንዲውል ድጋፍ አድርገዋል። በመጨረሻ ሙያዊ ስልጠና በፈቃደኝነት ያለ ክፍያ ስልጠና የሰጡት እናት ወይዘሮ ብርቄ ማሙ የምስጋና ሰርተፍኬት ሰጥተዋል። መረጃውን ያደረሰን የጨለቅላቃ ቃሌት ቤተ ክርስቲያን አጥቢያ ነው። በቀል በቀለኛውን ያጠፋዋል በሚል ርዕስ በፓስተር ጻድቁ አብዱ የተጻፈው መጽሐፍ ተመርቆ ለንባብ በቃ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝደንት በሆኑት ፓስተር ጻድቁ አብዱ የተጻፈው በቀል በቀለኛውን ያጠፋል በሚል የተዘጋጀው መጽሐፍ ሰኔ ቀን 8 2017 ዓ ም በአድዋ ሙዚየም በይፋ ተመርቆ ለንባብ በቅቷል። በምራ ግብሩ ላይ የአዲስ አበባ ከንቲባ ክብርት ወይዘሮ አዳነች አቤቤ፣ የሃይማኖት አባቶች፣ የቤተ እምነት መሪዎች፣ አገልጋዮች፣ የጸሐፊው ቤተሰብ ወዳይ ዘመድ ተገኝተዋል። በቀል በቀለኛውን ያጠፋል መጽሐፍ ላለፉት 50 ዓመታት በላይ በቤተ ክርስቲያን ያገለገሉት ፓስተር ጻድቁ አብዶ ስለ በቀልና እርቅ በሚል ዙሪያ የሚዳስስ የመጀመሪያ መጽሐፋቸው ሲሆን ይህም ደግሞ ካለፉበት የሕይወት ሁደት እንዲሁም ቃሉን መሰረት በማድረግ ማዘጋጀታቸውን ተናግረዋል። የመጽሐፉ ዋነኛ ዓላማ በቀል አጥፊ መሆኑን በመገንዘብ ሁሉም ሰው ራሱን ከዚህ ተግባር በማራቅ በእግዚአብሔር ቃል ላይ በመመስረት በፍቅር በአብሮነት፣ በመተሳሰብ እንዲሁም ጥላቻን ማራቅ እንደሚገባ የሚያሳስብ መጽሐፍ ነው። በአድዋ መታሰቢያ ሙዚየም በተካሄደው የምረቃ ስነ ስርዓት ላይ የክብር እንግዳ የነበሩት የአዲስ አበባ ከንቲባ ክብርት ወይዘሮ አዳነች አበበ በመድረኩ ላይ እንደተናገሩት መጽሐፉ ወቅታዊ መሆኑን በማንሳት ግጭትና ለመረጋጋት በምክክር በመፍታት አሁን ካለንበት ችግር መውጣት ያስችላል ያሉ ሲሆን ምህረት ማድረግ በቀልመተው በስጋዊ ህይወት የሚታመንበትና በፈጣሪም ዘንድ እንደ ጽድቅ ይቆጠራል ብለዋል። ከንቲባው አያይዘውም ፓስተር ጻድቁ አብዱ ካላቸው ልምድ፣ ከነበሩበት፣ ከተማሩበት ተነስተው ለሀገር፣ ለትውልድ፣ ለቤተ ክርስቲያን የሚጠቅም መጽሐፍ ለሀገር ስላበረከቱ አመሰግናለሁ ብለዋል። በመድረኩ ላይ ዶክተር ማሙሻ ፈንታ ሁለተኛ ቆሮንቶስ ምዕራፍ አምስት ከ አስራ ስድስት እስከ ሃያ አንድ ባለው ቃል መሰረት የእግዚአብሔርን ቃል መልእክት አካፍለዋል። የመሰረተ ክርስቶስ ቤተ ክርስቲያን መዘምራንና ዘማሪት መስከረም ጉቱ በዝማሬ አገልግለዋል። በመምህርና አገልጋይ ንጉሴ ቡልቻ፣ ዶክተር አምባዬ ኡጋቶ፣ መጋቢ በሰላም አበበ የመጽሐፍ ዳሰሳና ያላቸውን ምልከታ ያቀረቡ ሲሆን መጽሐፉ ለወንጌላውያን አማኞች ከሚያስተላልፈው መልእክት ባለፈ እንዴት ይቅርታ መደረግ እንዳለበት የሚያሳይ እንደሆነና ለሀገር ያለው ፋይዳ ጠቃሚ መሆኑን አንስተዋል ተገልጸዋል። የመጽሐፉ ስነ ጽሁፋዊ ዳሰሳ የቀረበ ሲሆን ዋና ዋና ጽንሰ ሀሳቦች ዳሰሳ ተደርጎባቸዋል አምባሳደር መሐመድ ድሪል ፓስተር ጻድቁ አብዱ ሃምሳ ዓመት በአገልግሎት መቆየታቸው የሚያስገርም መሆኑን አንስተው ሶስት ልጆች አሉት እንኳን ለአራተኛ ልጆት አበቃው ሲሉ ተደምጠዋል አክለውም መጽሐፉ መመልከታቸውን በማንሳት የመጽሐፉ ዳሰሳ በማድረግ እንደ ቤተ እምነታቸው ማድነቃቸውን ገልጸዋል በትምህርት ዝግጅታቸው የመጀመሪያ ዲግሪያቸውን ኬንያ በሚገኘው ኢስት አፍሪካ ስኩል ኦፍ ቴዎሎጂ በመጽሐፍ ቅዱስና ነገረ መለኮት ያገኙ ሲሆን የማስተርስ ኦፍ ቴዎሎጂ ዲግሪያቸውን ከኢትዮጵያ ድረ ምረቃ ትምህርት ቤት ተቀብለዋል። በአሁኑ ሰዓት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝደንት የሆኑት ፓስተር ጻድቁ መጽሐፉ ከወቅታዊ ሁኔታዎች ጋር ተያይዞ ያሉብንን ግድፈቶች በማረም ቤተ ክርስቲያን ወደ ትክክለኛ መንገድ ማቅናት እንዳለባት አሳስበዋል። ለንባብ የበቃው መጽሐፍ ሶስት ዋና ዋና ምዕራፎችና አንድ መቶ ሀምሳ ገጾች ያሉ ሲሆን የተለያዩ የሃይማኖት አባቶችና አገልጋዮች በጋራ ጋራ በመሆን ኬክ ሞቅረስ ስነ ስርዓት በማካሄድ መርሐ ግብሩ ተጠናቋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘንላችሁ መረጃ እናልፋለን። የናይጄሪያ የእርሻ ሚኒስቴር ለሀገሪቱ የምግብ ዋስትና ሰራተኞቹ ጾምና ጸሎት እንዲያደርጉ ጥሪ ያቀረቡ ናይጄሪያ የምግብ ዋስትናን እንድታረጋግጥ ፈጣሪን ለመማጸን ጾምና ጸሎት እንዲያደርጉ የሀገሪቱ የእርሻ ሚኒስቴር ሰራተኞቹን መጠየቁን ተከትሎ ውዝግብ ተፈጥሯል። በናይጄሪያ እርሻ ሚኒስቴር የሰው ኃይል አስተዳደር ክፍል ኃላፊ አማካኝነት ለመስሪያ ቤቱ ሰራተኞች በተሰራጨው ማስታወሻ የሚኒስቴር መስሪያ ቤቱ ባልደረቦች ለተከታታይ ሶስት ሰዎች በሚካሄደው የተማጽኖ ጾምና ጸሎት ላይ እንዲሳተፉ ይጠይቃል። ይህን ዜና መውጣቱን ተከትሎ አንዳንድ ናይጄሪያውያን መንግስታቸው በአገሪቱ ናር ያለውን የምግብ ዋጋ እንዲቀንስ ለማድረግ ያለውን ቁርጠኝነት ጥያቄ ውስጥ በመክተትም ተችተዋል። የጾምና ጸሎት ጥሪ መነጋገሪያ መሆኑን ተከትሎ የናይጄሪያ እርሻ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ ማስተባበያም ሰጥቷል። ጥሪው በሀገሪቱ ያለውን የምግብ ዋስትና ችግር ለመቅረፍ ጸሎት የመንግስት ይፋዊ ፖሊሳዊ ያለመሆኑን አስመልክቶ ነገር ግን ጸሎት የሰራተኞችን ደህንነት ለማዳበር ነውም ብሏል። ይህ ተከትሎ በሀገሪቱ ቢያንስ አራት ነጥብ አራት ሚሊየን ሰዎች የሚመገቡት በቂ ምግብ እንደሌላቸው ያላቸው የተባበሩ መንግስታት ግምት ያመላክታል። ከጸሎ ጥሪው ጋር ተያይዞ ተቺዎች መንግስት ኃላፊነቱን መወጣት አለመቻሉን እና ሁሉም ነገር በህዝብ ላይ በመጣል መለኮታዊ ጣልቃ ገብነት እየጠበቀ ነው ሲሉ ወቅሰዋል። ነገር ግን የናይጄሪያ ባለስልጣናት በሀገሪቱ ያለውን የምግብ ዋስትና ችግር ለመፍታት ለገበሬዎች ከ1ሺ በላይ ትራክተሮችና ከ2 ሚሊየን ኩንተል በላይ ማዳበሪያ ማድላቸውን ጭምር በርካታ እርምጃዎች መውሰዳቸው ተነግሯል። መንግስት የሚጠበቅበትን ሳይሰራ ለጸሎ ጥሪ አቅርቧልም ብለው የተ ጡ ናይጄሪያውያን የእርሻ ሚኒስቴሩ መመራት ያለበት በሃይማኖታዊ አባቶች መሆን አለበት በማለት በባለስልጣናቱ ላይ ተሳልቀዋል ሲል ቢቢሲ ዘግቧል። ወደ ተመልካቾቻችን ለእለቱ የያዝንላቸው መረጃዎቻችን ይህን ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የሕይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።